ለምሳሌ አብዛኛው የኦፖዚሽን በተለይ በእድሜ ከፍ ያሉት ትልቁ እውቀታቸው ስለ ወያኔ የሚያውቁት ነገር ነው እና ያ ህወሀት ደግሞ ማዕከል ላይ የለም አሁን። ወይም የፖለቲካል ወይቱ ቀንሷል። ስለዚህ አንተ የዛ ኤክስፐርት ከነበርክ በዛ ጉዳይ ላይ ኤክስፐርት መሆን አሁን ላይ ብዙም ፋይዳ የለውም እና አሁን ምንድን ነው የተካሄደ ያለው? ዲሞግራፊክ ሽፍቱ ምንድን ነው ያመጣው? ዋትስ ጎይንግ ኦን የሚለውን ራሱ ሴንስ ለማድረግ አይኖች መከፈት አለባቸው። ይህን ለመከላከል ምን መደረግ ያለበት ላለ፣ አንድን ነገር እንዳይረዳ ተብሎ የተከፈለው ሰው ነገርን እንዲረዳ አትጠብቅ ነው። ምክንያቱም የእሱ ጥቅም ያለው ነገሩን አለመረዳት ውስጥ ነው እና ወይም አዛንፎ ማቅረብ ውስጥ ነው። ምንም ነገር ፖለቲካ ሆኗል። ሃይማኖትም፣ ቋንቋም ሰብአዊነትም እንግዲህ እንደምንመለከተው ከሰሞኑም አንዳንድ ድራማቲክ ነገሮችንም ጭምር እስከ መስራት ማለት ነው። የሚዲያው ላንድስኬፕ እንዴት ነው የምታየው? ምክንያታዊ እምነት ይጎድላል። የእኛ ፖለቲካ እንደ እምነት እንደ ሃይማኖት ነው የሚራመደው። አንድ ሀሳብ ላይ ቆርበዋል። ያን እስካልክላቸው ወይም እዛ ውስጥ እስካለ ድረስ ንጉስ ነህ። ግን የሚያቀራርብ ነገር ለምን አናረግም ሲባል እየየ ነው። በቃ ካደን ነው። ያው ያው እዚህም ሀገር የሆነው ነው። ሀገራችን ፖለቲካ ላንድስኬፕ እንደምታዩት ትልቅ ሰው መስሎ መድረክ ላይ ለመታየት ብቻ ከመጣው ከሄደው ጋራ ገንዘብ እየከፈሉ ወይም ስፖንሰር እየሆኑ አክቲቪስት በለው ፖለቲከኛ በለው በቃ መድረክ ላይ መቀመጥ ብቻ ግባች የሆኑም አሉ ዲያስፖራ ውስጥ ቀደም ብለው የነበሩ በጊዜም በፖለቲካ ሩድነትም ተንኮልም ስላሉ እነሱ የበለጠ ሌላውን ይነዱታል። የብሔራዊ ጥቅሞቻችንን በትክክል አርቲኩሌት አድርገው እነዛ ነገሮች ሳክርድ መሆን አለ እንደ ተቀደሰ አጀንዳ ሆነው ሁሉም ወጣት ይሁን አዲስ ትውልድ ይሁን አሮጌ ይሁን ሊግባባባቸው እንዲችሉ እነዚህን ነገሮች ማስረጽ ያስፈልጋል። በመንግስት ደረጃ ትልቁ ለውጥ ብዬ የምወስደው በተለይ በገዢው ፓርቲ በኩል የዚህ ወደ ጥግ ተገፍቶ የነበረውን አሰባሳቢ ህብረ ብሔራዊና ኢትዮጵያዊ የሚባለውን ጽንሰ ሀሳብ ወደ ማዕከል ማምጣቱ ትልቅ አቺቭመንት ነው። በፖለቲካም ውስጥ ከተበለጥክና ጥሩ አጫዋወት ካለው አንድ የተቀናቃኝ ቡድን አንበል የሚሆን መሪ ያንን መገንዘብና እውቅና መስጠት ጥሩ ነው፣ አንተም ትማርበት አለ። በሂደት ደግሞ አንተ አሻሽለም ልትመጣ ትችላለ። በምን መልክ ነው አሁን ፖለቲካችንን መቀጠል ያለብን የሚለው ላይ ክሊር ነገር ያለ አይመስለኝም። አንዳንዱ ክሪቲካሊ ድጋፍም እየሰጠን ያሉትን ደግሞ ክፍተቶች እናመላክታለን ያሉ፣ ግን ድጋፍ መስጠት ላይ ብቻ የቀሩ አሉ። በሌላ በኩል ደግሞ ሁሉ ነገር እንዳልተሰራ፣ እንደማይረባ እና እኛ ብቻ ካልሰራ ነው ሌላው ቢሰራውም ዋጋ የለውም አይነትም ይታያል። በፖለቲካ ፓርቲ መልክ ተደራጅቶ አገሪቱ እንዲህ እንዲህ አይነት ጉዳይ ላይ ናት ብሎ ተንትኖ አስቀምጦ፣ እኔ ግን ወደዚህ ደሞ መስዳት ብሎ ደግሞ አማራጭ እኮ የሚያቀርብም የለም። በሰነድም በንግግርም የህልውና ትግል ነው ይባላል። ለምሳሌ ህልውናን ወደ ማሳጣት የሚገባው በህልውና ትግል ስም ነው። ከሰባት ዓመት በፊት አንድን ፕሮጀክት በዚህ ፍጥነት የመጨረስ ባህል አልነበረ ሶ የስራ ባህላችን ራሱ የተቀየረ ነው። ቀን ማታ ይሰራል። መሪዎች ሲባል ለምሳሌ የግድ ጠቅላይ ሚኒስትሩ ላይ መነጣጠር የለበትም። መሪ ማለት የቀበሌ መሪም መሪ ነው። ያን ቀበሌ ይመራዋል። ያንን አገልግሎቶችን፣ ህዝብን የሚያማርሩ ነገሮችን መስወገድ ያስፈልጋል። የፖለቲካ ፍላጎት ጥቅም በላይ ነው አገርና ህዝብ። ከሰባት ዓመት በፊት በነበረኝ እውቀት እና አሁን ባለኝ መካከል ሳየው ያው የሰማይና የምድር ያህል የሚባል ልዩነት ነው ያለው።